ሰማይም ተከፍቶ አየሁ። እነሆም አምባላይ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል። በጽድቅም ይፈርዳል ይዋጋል። አይኖቹም እንደ እሳት ነበልባል ናቸው። በራሱ ላይ ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። ስሙም በእግዚአብሔር ቃል ተብሏል። ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብን የሚመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይም መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌታዎች ጌታ የሚል ስም አለው። አሁን አንበሳ የሆነው የቀድሞ በግ፣ አራቱ ፈረሰኞች የሰባበሩትን ለመጠገን ተስፋ የቆረጡትን ለመፈወስ ትርምስ በዘሩበት ሕይወትን ለመትከል ዳግም ይመለሳል። የጥልቁ አንበጦች። አምስተኛው መልአክ መለከቱን ሲነፋ ሰማይ እንደ ብራና ይጠደዳል። ከኤደን ገነት በላይ ዕድሜ ካለው ጥልቅ ጉድጓድ ከሆነ እስር ቤት በሚወጣው ጭስ ፀሐይ ትጋርዳለች። ከጥልቁ ጉድጓድ የሚወጡት ፍጥረታትም በመደበኛ ሰው ምናብ የሚሳሉ አይደሉም። የእራይ ነቢይ የሆነው ዮሐንስ በእራይ 9 ከቁጥር 1 እስከ 11 አንበጦች ብሎ ገልጿቸዋል። እነዚህ አንበጦች መደበኛ ተባዮች አይደሉ። ኃጢአተኞችን ይቅርታ እስኪለምኑ ድረስ የሚቀጡ የእግዚአብሔር መቅሰፍቶች ናቸው። ከተለያዩ ፍጡራን ተሰብስበው የተሰፉ የቀንቅጀቶችን በምናባችሁ ሳሏቸው።